ክቡራን የሃይማኖት መሪዎች ክቡራን እና ክቡራት እንኳን ደህና መጣችሁ። ብስሚላህ አልሐምዱሊላህ ወሰሊ አላ ረሱሊላህ አልሐምዱሊላህ የፋሉ ማይሻ አላህ የሻሁን ሰርቷል። የሻሁን ሰሪ ጌታ ነው። አባታችን ወደማይቀረው ዓለም ሂደዋል። የእኔ ብቻ አባት አይደሉም፣ እኔ በስጋ አባት ቢሆኑ፣ የሁላችንም አባት ናቸው